የመደራው የብሱ የአባ ገሪማ መታሰቢያ ሆነ። የዚህ ቅዱስ የአባቱ የሮም ንጉሥ ነበር። ስሙም መስፊያ ይባላል። ንግስቱም ስም ሰፊንያ ነው። እርሷም መካን ነበረች። በእናቱ በቅድስት ድንግል በእመቤታችን በቅድስት ድንግል ማርያም አማላጅነት በመማሰን ወደ እግዚአብሔር እያለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ሊቁና ሾሙት። አባቱ በሞተ ጊዜም የሩ ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ ሰባት ዓመት ነው። በዋሻም የሚኖረው አባ ፓንታሊዮን በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ሳቆል ሙታኖችን ይከብሩ ዘንድ ሙታኖች ታቸው አንተ ግን ክብሪ ግባውና የክርስቶስን የማያል መንግስት ሻሰን ወለኔ አባ ገሪማ ለብሶች በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው መልአክ ቅዱስ ገብርኤል ተገለጠ ብርሃናዊ ብርሃናውያን በሆኑ ክንፎቹን ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህንንም በኢትዮጵያ ንጉሥ በልአሚድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስራቅን ባየው ጊዜ ደስ ብሎ ታቅፎ ሳመ። ወደ በዓቱ አስገብቶ የምንኩስና ልብስ ሰጠው። ይስቅም በዝን ከጸሎትና በስግደት ተጠምዶ ቆዳው ከአዝኖ እስከሚጣበቅ ድረስ ሲጋደል ኖረ። ከዚህም በኋላ መደራ ወደተባለ ቦታ ሄደ። ከዚህም ድንቅ ተአምራትን አደረገ። በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ለንቱን በጠዋት ስንዴ ዘራ። በሠርክም መዝመረውን ሰብስቦ አስገባ። ከእርሱም መስዋዕት አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ ሰባ ሰባት የእንቅብ መስፈሪያዎችንም ሆነ። ሁለተኛ የወይን ሀረግ በአለት ላይ ተከለ። ወዲያውን በቀለች አበበችና ፈራች። በእርሷን መስዋዕትን አሳረገ። አንዲትም ቀን ሲጽፍ መሸና ፀሐይ ሲጠልቅ ተቃረበ በቦታው እንዲቆም አዘዘው። ጽሕፈቱን እስኪጨርስ ድረስ ፀሐይዋ ቆመች። ምራቁን ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ይኖራል። በእጁ ብር በወደቀ ጊዜ ወዲያው በቀለ፣ አቁልቁጦ ማደገ። በአንዲት ዕለት ሰዎች ወደ አባ ጳንጠሊዮን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የኩርባን ቅዳሴ ቀደሰ ብለው ነገሩት። አባ ጳንጠሊዮንም ወደ እርሱ የለው ልጄ ይስሐቅ ወይ። ምስጢር ስላለኝ ከአጠገባችን ሰዎች አገኝልን፣ አለው ይሳቅን ሰዎችን ተና እንጨቶችን ድንጋዮችም የሚገለሉ ወዲያውም እንጨቶቹ አንድ ምዕራፍ ያህል ሸሹ። አባ ቀንጠሊዮንም ልጁ ይሳቅን ገረም ከኝ አለ። ስለዚህም በዚያ ጀምሮ ገሪማ ተባለ። መልካም ተጋርቦንና የከምናች አካሄዱን በፈጸመ ጊዜ ክብሪ ግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራ መታሰቢያውንም ለሚያደርግ ያሉንም ለሚጽፍና ለሚያዝብ ለሚያነበውና ለሚተረጉመው ስማቸውንም በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ሊያበላ የተጠማውን እንዳጠጣ እኔ ከሕይወት እንጀራ መግቧለሁ፣ የድህነትንም ጽዋ አጠጠዋለሁ። አረበቤተ ክርስቲያንን በማይዴት የጸለያውን ኔ እኔ መላእክትን ምስጋና እሰማዋለሁ። የተራቁትን እንደሚያለብስ የብልህ ልጅ ያልሰራውን የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው የምትለይ ጊዜ የጨለማ መላእክት አይቀርቡትም። የብርሃን መላእክት በዙሪያው አቆማቸዋለሁ። በስም ቤተክርስቲያን ለሰራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውን እኔ በመንግስቴ እቀበለዋለሁ። የሚያከብረውንም እኔ በመንግስቴ አከብረዋለሁ። ጠላቶች አጋልንትን ረግቶ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ አባት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰበ ላደረገ ገን ለጻፈ እስከ ስንት ትውልድ አለ። መድኃኒታችንም እስከ አስራ ሁለት ትውልድ እምረዋለሁ። አ አባ ገሪማ መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለ አለ መድኃኒታችንም አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላም እንደማያገኘ ታላቅ መስራች እነግርሃለሁ አለው። ይህንንም ተናግሮ